መጣ ከወራት ሁሉ ተወዳጁ እንግዳ፣ ለቀናት ቆይታ ሊያርፍ እኛ ዘንዳ፣ ትርፈ ብዙ ነው ወሩ ከስሩ ለተጎዳ፣ ሃያም በርታ ለሚያጓጓ ምንዳ፣ ነንና ሁላችንም የኃጢአት ባለዕዳ።

የሚገቡና የሚወጡ ሰዎች ስለ ነብዩ አለይሂ ሰላቱ ወሰላም በጎ ነገር እንጂ መጥፎ ገጽታ ያላዩባቸው መሆኑን ለሙዘይኒ ጎሳ አባላት በስፋት ይገልጻሉ። አንድ ምሽት የጎሳው መሪ ኑዕማን ኢብኑ ሙቅሪም አልሙዘኒ ከወንድሞቹና ከጎሳ ሹማምንት ጋር ስብሰባ ተቀመጡ። እንዲህ አላቸው፣ ሕዝቦቼ ሆይ፣ በአላህ ስም እምላለሁ ከሙሐመድ በጎ ነገር እንጂ ሌላ አናውቅም። ከርሱ እዝነት፣ በጎነትና ፍትህ ነው የሰማ ነው። በርካታ ሰዎች በፍጥነት ወደ እርሱ እየተጓዙና እያቀፉት ባሉበት ሁኔታ እኛ ወደ ኋላ የምንቀርበት ምክንያት ምንድን ነው? በመቀጠልም እኔ በበኩሌ ነገ ማለዳ ወደ እርሱ እሄዳለሁ። ከኔ ጋር ለመሄድ የሚሻ ካለ ይዘጋጅ አለ። የኑዕማን ንግግር የበርካታ ሰዎችን ቀልብ ሊማርክ ቻለ። በማግስቱ አስር ወንድሞቹና ከሙዜይን ፈረሰኞች ውስጥ አራት መቶ ያህሉ ከእርሱ ጋር ለመሄድ ዝግጁ ሆኑ። ታላቁን ነቢይ ሙሐመድ ኢብኑ ዓብድላህ ዓለይሂ ሰላቱ ወሰላም ፊት ለፊት ለማናገርና ለኢስላም ማደራቸውን ለማሳወቅ ኑዕማን ለነቢዩ ዓለይሂ ሰላቱ ወሰላምና ለሙስሊሞች ገጸ በረከት የሚሆን ነገር ሳይዝ ይህን ሁሉ ሰው አስከትሎ መሄድ አሳፈረው። ግና ሙዜናዎች ያሳለፉት የድርቅ ወር አንዳች ከብትና አዝርዕት አላስቀረም፤ ሁሉ ነገር ወድሟል። ቢሆንም ኑዕማን በቤቱና በወንድሞቹ ቤት በመዘዋወር ድርቅ የተፋቸውን ፍየሎች አሰባሰበ። እራሱ ውሃ ካጠጣቸው በኋላ ጉዞውን ወደ መዲና አቀና። አላሁመ ኢነከ ዓፉውን ቱሂቡል ዓፍወ ፈዕፉ ዓና። መዲናም እንደደረሱ እርሱና ተከታዮቹ ወደ ኢስላም መግባታቸውን ይፋ አደረጉ። በኑዕማንና በጓደኞቹ መስለም መዲና ከጫፍ እስከ ጫፍ በደስታ ተናወጠች። አንድም የዓረብ ቤተሰብ አስር ወንድሞቹ ጋር በነቂስ ለመስለም የበቃ ባለመኖሩ የኑዕማን ቤተሰብ ክስተት

ከአረቦችም በአላህ በመጨረሻም ቀን የሚያምን የሚሰጧቸውንም መጽዋቶች አላህ ዘንድ መቃረቢያዎችን ወደ መልእክተኛው የጸሎቶች መድረሻ አድርጎ የሚይዝ ሰው አለ። ንቁ! እርሷ ለእነርሱ በእርግጥ አቅራቢ ናት። አላህ በችሮታው ውስጥ በገነቱ በርግጥ ያስገባቸዋል። አላህ መሐሪ አዛኝ ነውና።

አላሁመ ኢነከ ዓፉውን ቱሒቡ ል ዓፍወ ፈዓፉ ዓና። የቡድኑ ዓላማ ለፋርሳውያን የእስላምን መልእክት ማድረስ ነበር። የኬስራን መናገሻ ከተማ ሲደርሱ ወደ ቤተመንግሥቱ እንዲገቡ ይፈቀድላቸው ዘንድ ጠየቁ። ኬስራን ፈቀድላቸው። አስተርጓሚውን ለምን እንደመጡና ለምንስ በኛ ላይ መዝመት እንዳስፈለጋቸው ጠይቅልኝ እንዲሁም እኛን ለመውረር የፈለጉት ምድራቸውን በኃይል ባለመያዛችን እና ወደ ድንበራቸው አልፈን ባለመግባታችን ነውን? ኑዕማን ኢብኑ ሙቅሪን ግራና ቀኙን ባይኑ ከቃኘ በኋላ የሚከተለውን ታሪካዊ መልስ ሰጠ። አላህ ለኛ ያዘነልን በመሆኑ ወደኛ መልእክተኛ ላክ ይህም መልእክተኛው ወደ በጎ ነገር ያመላክተናል ያዘናልም የመጥፎ ነገርን ምንነትም ይገልጽልናል። መጥፎ ነገርም እንዳንፈጽም ይከለክለናል። ያቀረበልንን ነገር የምንቀበል ከሆነም አላህ የዚህንም ሆነ የተከታዩን ዓለም በጎ ነገር እንደሚያጎናጽፈን ቃል ገባልን። ብዙም ጊዜ አልወሰደም። የተጣበበ ህይወታችንን ስፋት፣ ውርደታችንን የበላይነት፣ ጠላታችንን። በወንድማማችነትና በእዝነት ሊተካ ችለዋል። ሰዎችንም ለነርሱ በጎ ወደ ሆነው ነገር እንድንጣራ አዞናል። ይህን ተልእኮም ከጎረቤቶቻችን እንድንጀምር አሳስቦናል። እኛም ወደ ሃይማኖታችን እንድትገቡ እንጠይቃችኋለን። ይህ ዲን ማንኛውንም በጎ ነገር ሲደነገግ እንዲፈጸምም ይገፋፋል። መጥፎ ነገርንም ሁሉ በማውገዝ እንዳይፈጸምም ያሳስባል። አማኞችን ከክህደት ጨለማና ጭቆና ወደ እምነት ብርሃንና ፍትሕ ያሸጋግራል። ኢስላምን ከተቀበላችሁ የአላህን ኪታብ ወይም መጽሐፍ በእናንተ መካከል በመተው በርሱ እንድትመሩና እንድትፈርዱ እናደርጋለን። እኛም ወደ መጣንበት እንመለሳለን። ሁሉንም ነገር ለናንተው እንተዋለን። ወደ አላህ ዲን መግባት ካልፈቀዳችሁም ከእናንተ የጥበቃና የደህንነት ግብር ወይም ጅዚያ እንሰበስባለን፣ ከማንኛውም ነገር እንጠብቃችኋለን። ግብር አንከፍልም ካላችሁ ግን እንዋጋችኋለን። የዝደ ጅርድ በሰማው ነገር እጅግ በጣም ተበሳጨ፣ እንዲህም አለ፦ እኔ ምድር ከእናንተ በላይ አረመኔና በቁጥርም ያነሰ እንዲሁም የተከፋፈለና ሁለመናው የተበላሸ ህዝብ አላውቅም። የእናንተን ጉዳይ የምንመለከተው ባስቀመጥናቸው ተወካዮቻችን በኩል ነበር። በእነርሱ በኩልም በእጅ አዙር እናንተን እናስተዳደር ነበር። አላሁመ ኢነከ ፍውን ትቡ በመቀጠልም ትንሽ በመለሳለስ ወደኛ ያመጣችሁ ጉዳይ ችግር ከሆነ ሀገራችሁን የሚያበለጥ ኃይል እንልክላችኋለን። ከኛ በኩልም የሚያዝንላችሁ ሰውም በመሪነት እንሾምላችኋለን። በዚህ ወቅት ከሙስሊሙ ልዑካን አንዱ ናላ የሚያዞር መልስ ሰጠው። ቁጣው ገነፈለ። ልዑካንን መግደል አግባብነት የሌለው ባይሆን ኖሮ እንገድላችሁ ነበር። ተነሱ፣ ከኔ ዘንድ የምታገኙት ነገር አይኖርም። መሪያችሁንም ሩስቱምን እንደምንልክበት ንገሩት። እርሱንም ሆነ እናንተን በቃዲስያ ጉድጓድ ይቀብራቸዋል። ሩስቱም የፋርሳውያኑ የጦር አዛዥ ነው። ንጉስ የዝደጅርድ አፈር በከረጢት ቢጤ እንዲቀርብለት አዘዘ። ከዚያም የቅርብ ረዳቶቹን ይህን አፈር ከነኚህ ሰዎች መካከል ይበልጥ መኳንንት ለሆነው አሸክሙት በማለት መምሪያ ሰጣ። ልዑካን ቡድኑንም

ጉዳዩ አሳሰባቸው። ወደ አውደ ውጊያው ራሳቸው ለመሄድ ቢፈልጉም የቅርብ አማካሪዎቻቸው መሄድ እንደሌለባቸው ነገረዋቸው። ይህን ከባድ ተልእኮ ሊወጣ የሚችል ጀግና በመሪነትም ማሰለፍ እንደሚቻል ገለጹ። ዑመርም ረዲየላሁ ዐንሁ እሺ፣ ይህን ተልእኮ ሊወጣ የሚችል ሰው ጠቁሙ አለ። አማካሪዎቹም የምእመናን አዛዥ ሆይ

አረብ ያልሆኑ ኃይላት ነሃውንድ በተባለ ቦታ ከፍተኛ ኃይል ያሰባሰቡ መሆናቸውን ሰምቻለሁ። ይህ ደብዳቤ እንደደረሰ በአላህ ፈቃድ እርዳታና እገዛ ከሙስሊም ጓዶችህ ጋር ወደ ቦታው ዝመት። ሰራዊትህም የሚከፋበትን ድርጊት እንዳትፈጽም ምክንያቱም አንድ ሙስሊም እኔ ዘንድ ከአንድ ሺህ ዲናር የበለጠ የተወደደ ነው። ሰላም ላንተ ይሁን።

ከፈረሶቻቸው ላይ ወረዱ። የፈረሶቹ ኮቴ የሚስማር ራስ የሚመስሉ ወጥመዶች ገብቶበታል። ወደ ነሃውንድ የሚወስደውን ጎዳና ተመለከቱት። የብረት ወረንጦች ተጠምደውበታል። እግረኛም ሆነ ፈረሰኛ መሄድ አይችልም። ቃፍሮቹ ፈረሰኞች የተመለከቱትን ሁሉ ለጦር አዛዥ ለኑእማን ገለጹ፣ አስተያየቱን እንዲለግሳቸው ጠየቁ። ካሉበት ቦታ መንቀሳቀስ እንደሌለባቸውና ሌሊትም እሳት እንዲያነዱ ገለጸ፣ ጠላት ይመለከታቸው ዘንድ። እናም የሙስሊሞችን መጠጋት ሲመለከት ከሰራው ምሽግና መሰናክል በመውጣት አመች ወደ ሆነ ውጊያ ቀጠና ይሸጋገራል የሚል ግምት ነበር። ለሰራዊቱም እንዲህ አለው። እኔ ሶስት ጊዜ ተክቢራ አደርጋለሁ። የመጀመሪያውን ተክቢራ ሳሰማ ያልተዘጋጀው ሰው ካለ ይዘጋጅ። ሁለተኛውን ተክቢራ ሳደርግ ደግሞ ሁሉም ሰው መሳሪያውን ያንሳ። ሦስተኛውን ተክቢራ ካሰማሁ ጠላት ላይ ሳንጃይን ለመሰንዘር መንቀሳቀስ መጀመሬን አውቃችሁ ተከተሉ። ኑዕማን ኢብኑ ሙቅሪን ሦስቱንም ተክቢራ አሰማ፣ በጠላት መስመርም ተስፈንጥሮ ገባ። ሙስሊሞችም እንደ ደራሽ ውሃ በፍጥነት ተከትለውት ገቡ። ታሪክ በምሳሌነት የሚጠቅሰውን አሰቃቂ ፍልሚያ ተደረገ። የፋርሳውያኑ ጦር ተበተነ። ሬሳቸውን በየቦታው ተዘረረ። ደማቸው አካባቢውን ጃኖ የለበሰ አስመሰለው። ኑዕማን ተመቶ ወደቀ። ወንድሙ በፍጥነት ባንዲራውን ከፍ አድርጎ በማውለብለብ ውጊያውን ቀጠለ። የወንድሙን ፊትም በሸማ ሸፈነው። ሙስሊሞች አሸነፉ። ይህ ድል ፈትሑል ፍቱሕ የድሎች ሁሉ ድል ብለው ይጠሩታል። ይህ ጦርነት በሙስሊሞች የበላይነት ሲደመደ ሙስሊም ተፋላሚዎች መሪያቸው የት እንዳለ ጠየቁ። ጦሩ እንዳይደናገጥ በመስጋት ዜና እረፍቱን በምስጢር እንዲቆይ ያደረገው የኑእማን ወንድም መሪያችሁ የሁላቸው አላህ ድልን ካሳየው በኋላ ለሰማዕትነት አብቅቶታል አላቸው።